አትፈቱ አልከፍቱ አሳይም ዛሬ ዝጋ። እሺ ታቅፎ አውጥቶ ወደ ፀሐይ ሙቁ ብሎ ወደዚህ ታቅፎ አውጥቶ ወንበር ላይ አስቀምጦ፣ አሁን ደግሞ ታቅፎ አገባኝ። አደፍርስ ነው እሰይ ሰላሙ አንተ እንደሄድክ ታቅፎ አውጥቶ ወንበር ወንበሩ ላይ ተቀመጠኝ። ጋሪውን አድሮ እዚህ ላምቀመጥበትን ጋሪውን እዚህ አድሮ፣ አሁን ታቀፈና አገባኝ። ደሞ አይቶ ደጋው ትፈትል ቢት እሺ፣ እሺ። አንሶላ ቀየረ፣ አደፍስ ነው አዎ። አንሶላ ቀየረ፣ የቆሽሽዋል ብሎ ጎሽ። አክበት እኮ አልኩህ። አልከፍትም ዓርብ ነው ዛሬ። እኔ ወሬ አልፈልግም። በትልን የወሬ ቴሌቪዥን አይደለም። እሮብ የጦም የፀሎት ቀን ተቀድሶ ማታ ነው። እሮብ የሚያሳየው ማታ። እሁድ የፀሎት ቀን እሁድ ያሳያል። እ ዝጋና እንሂድ እባክህ። ዛሬ ስራ አለ አይደል? እንዲያራቱ ቦታ ሰው መግቤ መጣው። ሰራተኛ መግቤ መጣው። ሰራተኛ ተክቼ አው እንዴ! አንተ መንግስት ደግሞ ግን የሚከፍልህ እኮ። ያው ለዛሬ ማማ ዝናሽ ጋር ልሁን ስራ አለብኝ ብያቸው መጣው። ጫማውን አልጣል ቢጫውን ጫማ፣ ይሄ እኔ ጫማ አይደለም። እሺ